ሩጫ ምናምን በሞከር ቤ ወደ ጫካ ገብቻሉ። ያዙት ጉዞዎችን ወደ አረፋ ገጠር ትለዋል አባቴ። ወልቅጤ እንደደረስን አካባቢ ይህን ተራራ በጣም ደስ ነበር ያለኝ። መንገድ በጣም ያምር ነበር፣ ፀሐይ ነበር በጣም ነበር የማድረግ ግን አጋጣሚ ሆኖ እዚህ ጋ ግጭት ምናምን አየን። ትንሽ ሰው አልተጎዳም፣ ግን ከገጠር ወደ አዲስ አበባ እየተመለሰ ነበር። ድንጋጤ ብቻ ነበረ ሰዎች ቆመ ነበር ወደ ሰፈር ደረሱ። ሰፈር እንዴት እንደሚያምራያችሁ አላ በጣም ነው የሚያምረው። ቢደረስኩኝ ስገባ ጊዜ አርደው ጨርሰው ነበር ኦልሬዲ ማለት ይቻላለንቤታ ሰዎችን መዘየር አለባቸው። እየሄድን እየዘየርን ዘይረን ተመልሰን ከዛ ሾ እየሰራ ወንድማቸው መጣው ድጋሚ ግቢ ላይ እንዲህ የምንጣፍ ነገር እንትን ብለን ፀሐይ ሳር ቤት ገብች ምናምን ያለው ቤቱ ተውት ወይ በአይነት ነገር ወይወደ አይቻለን። በጣም ነው የሚያምረው ከምታስቡት በላይ። ይዘይ ስልኬ ቻርጅ ስለዘጋ በደንብ አልቀረበስኩት ነበር። በሌላ ስልክ ነበር የቀረበስኩት። እዚህ ጋ ደግሞ ያው ተኞቻለሁ በቃ በጣም ስለተመቸኝ ግቢው ተኛ።

በመንገዳችን ላይ ቤት አይደለም በፀሐይ መልቻ ከዛች ደስ ይለኛል በተለይ ውጭ ሆና ይሄ ታስራ ውስጥ ውስጥን እርጋታ፣ ሰላም፣ ይሄ ብቻኝነት ስሜት የሚሰማቸው ወንድምና እህቶች ወላሂ፣ በቃ ከሆነ ጊዜያችሁ ወስዳችሁ እዚህ ቦታ በተለይ ወደ ደቡቡ አካባቢ ወይም ተፈጥሯዊ ነገር ወዳለበት ቦታ ብትሄዱ መልካም ነው ብዬ አስባለሁ። በጣም በርካታ ነገር ነው ያላነሳው ምክንያቱም ስልክ ቻርጅ ዘግቶ ነበር አጋጣሚ ኬብል ላይ ያስቆ ነበር ይህ ደግሞ ለመልስ የመጣ በግ ነው አስቀድሞ ያሳየኋችሁ እቤት ውስጥ ለእንግዳዎች የታረደ በግ ነው አስቀድሞ በሬት አርዶ ነበር ግን ይህን ለመልስ የመጣ በግ ነው የሚያሳዝነው ይህን የቀረጽኩት እንዴት መሰላችሁ ጓሮ ሄጄ ከዛ በኋላ በጉ ሳየው ተኛ መሞት አውቀህ ነው እንዴ የተኛው ምናምን ነገር ብዬው ነበር ራሱ እስኪ አውቀህ ነው የተኛህ እንደምትታረድ በግ ምናምን። በሬዎች ሲታረዱ ቆሜ ላይ በጣም ነው የሚያሳዝኑኝ። ለምን እንደሆነ አላቅም። አሁን ሚስቴ በዚህ ብቻ እንለያይ እንዳትለኝ እፈራለሁ። በህይወቴ አርጄ አላቅም። ኢቨን ዶሮ እራሱ ማለት በጣም ነው የሚያሳዝኑኝ። ከሸረብ አንጻር እንደማይፈቀድ ምናምን ነበር ማቀው ነግሬያችኋለሁ። በማቀው ያክል ባሉን በጣም በደማቅ ሁኔታ አሳልፈ። እውነት ለመናገር እኔ የነበርኩበት አካባቢ በጣም ደስ ይል ነበር። ዝናብ ራሱ አልዘነበም፣ ፀሐዩ አረንጓዴ ነገሩ እኛ ጋር ደግሞ በጣም ደስ ነበር። አስቀድሜ እንደነገርኳቸው መልስ ምናምን ስለነበረ በጣም ነው ደስ የሚለው የነበረው። ወከባው ተውት። እኔ አልቀረዝኩትም፣ ምክንያቱም ለእኔ የዩቱብ ቻናል የሚመጠን አይደለም። በጣም ይሄ ከባህሉ ጋር አሰልጠኛ ሲያስነኩት ምናምንም ነበር። ያው መክሪ የለው እኔ በተቻለኝ አቅም ምናምን በነገራችን ላይ አለ። ግን የጉድጓድ ውሃ ስለሆነ በገመድ ጎትቶ ከማውጣት ወንዝ ቢያንስ አንድ ደቂቃ ምናምን ስለሆነ ከዛም ቀድቶ ማምጣት ይሻላል። ኢቨን በጣም ንጹህ ነው ከምታስቡት በላይ ምናምን ነገር አንስቼ ያለኩት እናንተን ጣትወሰወሱ እንጂ መቅረጽ እችል ነበር። ግን ለመቅረጽም ደግሞ ስልክ ካሜራው አሪፍ የሆነ ስልክ ቻርጅ አልነበረውም። ግን ሳምሰንግ ነበረ፣ እሱ ደግሞ ካሜራው ብዙም አልነበረም። ስለዚህ ተውኩት። ስትመለስ ግን በወራቢ ነው የተመለስኩት። አልቀረስኩም በጣም ደስ የሚል ነገር አይቻለሁ። ስመለስ ደስ ደስ የሚሉ ነገራቶች ነበሩ። ባይዘዊ ለመጀመሪያ ጊዜ ስለሆነ እየተንተባተብኩ ነው እያወራበኝ ያለው እንዴት እንደሚሰራ ራሱ አላውቅም። ላሳያቸው ነው ብቻ ተፈጥሮን አንዳንዴ እንዲጎብኝ ማለት በጣም ደስ ይላል ምናምን ነገር እውነት ለመናገር አረፋ በተለይ ስልጤ ወይም ጉራጌ ከሄዳችሁ ታድላችኋል እኔ እወስዳችኋለሁ ችግር የለም ስልጤ ወይም ጉራጌ ድንበር ላይ ስላለው ችግር የለም ከሁለት አንዱ ይወስዳችኋል በአመት አንድ ሰው ማለት ነው ያው ወጪ ከሸፈናችሁኝ ነው ወጪ ቀላል እንዳይመስል የምር በጣም ብዙ ወጪ ነው የምታወጡት ስልጤና ጉራጌ በዚህ በዚህ በጣም ነው ማደንቃቸው በጣም እኔ ራሱ አደንቀ በጣም ነው ደስ የሚለው። ጀስት እኔ የዛ አካባቢ ስላለሁኝ ምናምን አይደለም፣ ግን የእናትና አባት ምርቃት ማግኘት በጣም እናትና አባት ባይዘዊ ያን ነገር አይፈልጉም፣ ግን ያን ነገር ስታርጉ ወላ በጣም ከምታስቡት በላይ ነው ደስታ ያለው ማለት ነው። እና ከተለያየ ቦታ ውጭ ሀገር የተለያዩ አካባቢዎች ያሉ ልጆች ተሰብስበው አንድ ላይ ነው ከፋሚሊ የሚያከቡት ምናምን ነገር ነው። በጣም ደስ የሚል ነገር አለው። እናንተም ቤተሰቦቻቸው ጠይቁ፣ ምናምን ዘይሩ፣ በህይወት እያሉ ተንከባከቡ። ካላህ ቀጥሎ የወላጆችን ሀቅ አላህ በጣም አበክሮ ነው ያስጠነቀቀ። እንግዲህ ለወላጆቻችን ሀቃቸውን በሚገባ ከሚወጡ የአላህ ባራያዎች አላህ ያደርገን ዘንድ አላህን ማጸነዋለሁ። እንሻላ ቀጣይ ግን በደንብ አሳያቸዋል። መሄድ አይቀርም እሄዳለሁ፣ ለእናንተ ብዬ ራሱ ከወር በኋላ ራሱ ሄድ ካላችሁን ይሄዳል፣ ወጪ ከሸፈናችሁ ስቀልል ነው። ግን እንሻላ በዓመት አንድ ሰው እወስዳለሁ ስፖንሰር ምትሆነ ትንከ አላኩልህል ወደ ዩቲዩብ እንመለሳለን። በጣም በርካታ አዳዲስ ነገራቶችን አሉ እዛ አካባቢ ትንሽ ያየሁት ነገር ምንድን ነው? ተውሂድ በጣም መሰበክ ያለበት አካባቢ ነው። ያው አብዛኛው ማህበረሰብ ሙስሊም ነው፣ ግን ወጣቱ በተለይ ወላሂ በጫት ሱስ በጣም ነው የወደቅ። በጣም ከምታስቡት የ15 የ13 ዓመት ልጅ ወላ ጫት ሲቀም ነው የምታገኙት። ይህን ነገር ደግሞ በጣም ልብ ሰባሪ ነው። እውነት ለመናገር በጣም ነው ልብ የሚሰብረው። የአንድ ጄኔሬሽን ወይም የአንድ ህዝብ መስተካከል ወጣቱ ትልቅ አስተዋጽኦ ያበረክታል። እና እህቶች አሁን ቡና ሲያፈሉ እነሱ ሲንከባከቡ ነው ማየው። እንዲ በቃ መዘይር አለባቸው። ይህ በነገራችን ላይ እንትን ነው ይሄ ሰፈር ነው እና ሰፈሩ በጣም ያምራል። ግን ለዚህ ዝያራ ስትሄዱ ክርስቲያን ሙስሊም አትል፣ አብዛኛው ሙስሊም ቢሆን ግን በቃ ሁሉም ነው ሰላም የምትሉት። ግን እዛ ዝያራ በሄድኩበት ቦታ ያየሁት ነገር በጣም ነው ይገረመኝ። ወላሂ ልጅ ከአዲስ አበባ ሄዶ እናትን ልጅን ስታድ፣ ልጅ አይደለም እናትን ወላጆቹን መሀደም የነበረበት ግን የሚያሳዝነው እሱ እየቃመ እናቱ ቡና ታፈላለች። ቡና ፍልታ ምናምን እጣን እያጨሰች ምናምን በደርንቅቅት ኩኝ እንዲ ጠንቋይ ቤት እንዲ ትክትብ እና ያን ነገር እባካችሁ ወደ ስልጤ ጉራጌ ምናምን ያላችሁ ወንድሞች፣ ሙስሊሞች ወላሂ ያስቡበት። በጣም ከባድ ነገር ነው። አውቃለሁ ዲናችሁ ላይ በጣም ጠንካራ እንደመሆናቸው እንደማትደራደሩ ጭምር አውቃለሁ፣ ግን ተውሂድን መያዝ አለባችሁ። ተውሂድ ካላያዛችሁ ሚሽነሪ በዚህ ቦታ ቅባት ምንድን ነው የሚባለው ቦታ እንዲህ ያደረጉ ምናምን ብትሉ ወላሂ ተገቢ አይደለም። ምክንያቱ እንዲኑራ እናንተ ራሳችሁ እኮ በቃ በጫት የተመሰረተ አደረጋችሁትና ያን ነገር አስቡበት። እንሻላህ ታስተካክላል ብዬ ደግሞ ተስፋ አደርጋለሁ። ለማንኛውም ቆይታችን ይህ ይመስል ነበር። በነገራችን ላይ አርብ ነበር የሄድኩት የሄድ ቀን የሄድ ቀን ሄጄ ከዛ በኋላ ነው ሀምስት ወርዳ ሳምንት ቆየሁኝ። ማለት ሳምንት የቆየው እራሱ አልመሰለኝም፣ ግን ቆንጆ ጊዜ ነበረን። ኢንሻላህ ቀጣይ አብረን እንሄዳለን። ከሚስቴ ቀን ኢንሻላህ ከሚስቴ ጋር ብሎ ግን ሰራለን ማለት ነው እሷ እየቀረጸችኝ ከዛ በኋላ